ለወደብ ኪራይ የፋይናንስ ችግር ለሚያጋጥማቸው አምራች ኢንዱስትሪዎች ልዩ ድጋፍ እንደሚያደርግ የትራንስፖርትና ሎጂስቲክ ሚኒስቴር አስታወቀ። በኢትዮጵያ ታምረት ንቅናቄ ተቋማዊና ቅንጅታዊ አሰራር የአምራች ኢንዱስትሪውን ምርታማነትና ተወዳዳሪነት ማሻሻል በሚል መሪ ሀሳብ ውይይት ተካሂዷል። ውይይቱ የትራንስፖርትና ሎጂስቲክ ሚኒስትር ዴታ አቶ ደንጌ ቦሩ ሎጂስቲክ ለአንድ ሀገር ቀጣይነት ያለው ኢኮኖሚ እድገት ለማስመዝገብ የሎጂስቲክ ስርአቱን ቀልጣፋ ለማድረግ በርካታ ተግባራት እየተከናወኑ መሆኑን ተናግረዋል። የወጪና የገቢ ጭነቶች የቆይታ ጊዜን ለማሳጠር በተሰራው ስራ አመርቂ ውጤት ተመዝግቧል። በወደቦች የኮንቴነር እጥረት እንዳያጋጥምም በልዩ ትኩረት እየተሰራ እንደሚገኝ ሚኒስትር ዴታ አብራርተዋል። ባለፉት አራት ዓመታት ተጨማሪ ወደብ አማራጭ ለመጠቀም በተሰራው ስራ በታጁራ ወደብ አማካኝነት 1.5 ሚሊዮን ሜትሪክ ቶን ግብዓት ማስገባት መቻሉን ጠቁመዋል። የአምራች ኢንዱስትሪ ባለቤቶች የወደብ ኪራይ የፋይናንስ ችግር ሲያጋጥማቸው ምርቶችን በዋስትና እንዲወስዱ ተፈቅዶ አሰራሩ ተግባራዊ እየሆነ ይገኛል ብለዋል። ዘገባው የኢትዮጵያ ፕሬስ ድርጅት ነው። አምስተኛው የፓኪስታን አፍሪካ የንግድ ልማት ጉባኤና አውደሪ ከግንቦት 7 እስከ 9 2017 ዓ.ም በአዲስ አበባ ሚሊኒየም አዳራሽ እንደሚካሄድ በኢትዮጵያ የፓኪስታን አምባሳደር ገለጹ። አምባሳደሩ በሰጡት መግለጫ በአውደሪው ላይ ከ100 በላይ የፓኪስታን አምራች ድርጅቶች ይሳተፋሉ ብለዋል። ከአፍሪካ ሀገራት ጋር የንግድ ትስስርን የሚያጠናክሩ የህክምና መድኃኒት ምርትና መሳሪያዎች፣ የውበትና ቆዳ እንክብካቤ ውጤቶች፣ የጨርቃጨርቅና አልባሳት ምርቶች፣ የምግብና የምግብ ነክ የግብርና ምርቶች፣ የአውቶሞቲቭ መለዋወጫዎች፣ የኤሌክትሪክና የቤት እቃዎች በአውደሪው እንደሚቀርቡም ገልጸዋል። በፓኪስታን የኢትዮጵያ አምባሳደር ጀማል በከር የኢትዮጵያን የማክሮ ኢኮኖሚ ማሻሻያ የፓኪስታን ባለሀብቶች በኢትዮጵያ መዋለ ንዋያቸውን ፈሰስ እንዲያደርጉ ተነሳሽነት እየፈጠረ ነው ብለዋል። የኢትዮጵያ ዜና አገልግሎት ድርጅት መረጃ ነው።